አይነ ግቡ ናት ቆንጆ ስለመሆኗ ብዙሃን ይመሰክሩላታል በቲክቶክ በርካታ ቪዲዮዎችን በመስራት ስታጋራ 334 ሺህ ተከታዮችን ማፍራት ችላለች በሐሳብ አስተያየት መስጫው ላይ የሚታዩ ጽሑፎች እንደሚያመላክቱት ከሆነ በብዙሃን ኢትዮጵያውያን ዘንድ ተወዳጅ ስለመሆኗ ነው ለእናት ለአባቷ ደግሞ በስስት የምትታይ ወጣት ናት ከሁሉ በላይ ለባለቤቷ ለድምፃዊ አንዷለም ጎሳ ደግሞ የቤቱ ድምቀት፣ የህይወቱ አዲስ ምዕራፍ መጀመሪያ፣ የደስታው መታያ መሆኗን እርግጥ ነው። ቀነኒ አዱኛም እች ተወዳጅ ወጣት እንደ ወትሮ በደስታ እየተፍለቀለቀች ቪዲዮ ሰርታ ወይም ከባሏ ጋር በተነሳችው አዲስ ፎቶ እየቦረቀች አልመጣችም። ይልቁንም ስለ እሷ አስደንጋጭ ዜና መሰማት የጀመረው ገና ከረፋዱ 3 ሰዓት ከሰላሳ ነበረም። ዜናው የወጣቷ ህይወት ስለማለፉ ይናገራል። ምን አጋጠማት? ሰላም እንደምን አላችሁ፣ የተወደዳችሁ ጎራ ስቱዲዮ ቤተሰቦቻችን። ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ታሪኮችን ወደ እናንተ የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። ዛሬ የተወዳጁ ድምፃዊ አንዱዓለም ጎሳ ባለቤት ዕልፈተ ሕይወቷን በሚመለከት ያገኘናቸውን መረጃ አሰባስበን ይህንን መሰናዶ አዘጋጀን። ወደ ዝግጅቱ እንሻገር። የባንክ ብድር አማራጭ ያለው እስከ 20 ዓመት ድረስ መክፈል የሚችሉትን አዲስ የመኖሪያ ቤት ይዘመተናል እጅግ ቅንጡና ዘመናዊነትን የተላበሰውን ዲብሎክን ለሽያጭ ማውጣታችንን ስንገልጽ በታላቅ ደስታ ነው የጠዋት ፀሐይና ውብ የሆነውን የከተማችንን እይታ ከቤቶ ሆኖ ማየት የሚያስችል አዲስ እየተሰራ ባለው በኮሪደር ልማት እያሸበረቀች ባለችው አዲስ ቷለቡ ላይ በተንጣለለው መንደራችን ከባለ አንድ እስከ ባለ አራት መኝታ አማራጮችን በ8 ፐርሰንት ቅድመ ክፍያ ብቻ የግሎ ማድረግ ይችላሉ ለመኖሪያ ይሁን ለኢንቨስትመንት አዋጭ የሆነ ቢፈልጉ አትርፈው መሸጥ የሚችሉት ውብና ዘመናዊ መንደርን ይቀላቀሉ። እነዚህን ቤቶች በ8 ፐርሰንት ቅድመ ክፍያ ብቻ ማግኘት ይችላሉ። ለበለጠ መረጃ ታች ባለው ስልክ ይደውሉልን። ቀነኒ አዱኛ ትምህርቷን አጠናቃ በተመረቀችበት ጊዜ ድምፃዊው አንዱ አለም ጎሳ እንኳን ደስ ያለሽ ለጅናት የሚል የፍቅርና የደስታ መልእክቱን አስቀምጦ እንደነበር የተለያዩ ምንጮች ይጠቁማሉ። አርባ ምንጭ ዩኒቨርሲቲ የሚል ጽሑፍ ያለበት የመመረቂያ አጋውን አድርጋ የሚያሳይ ፎቶ በወቅቱ በብዙሃን ሲሰራጭም ነበረም። በብዙ ችግርና መከራ ተፈትኖ ለዚህ ቁም ነገር የበቃው ዕውቁ የኦሮምኛ ሙዚቃ አቀንቃኝ አንዱአለም ጎሳም ከቀነኒ ጋር አዲሱን ህይወት ምዕራፍ ከጀምረ ረጅም የሚባል ዓመት አላስቆጠረም። ሁለቱ የነበራቸው ቀረቤታ መዋደድና መተሳሰብ ብዙ ሊባልለት የሚችል ስለመሆኑ በቅርብ የሚያውቋቸው ይመሰክራሉ። የተለያዩ የሙዚቃ ስራዎችን በሚያቀርብባቸው መድረኮች የማትለየው ሴት ናት። ልዩ ልዩ ሀገራዊ ሽልማቶች፣ የኪነጥበብ ዝግጅቶች ሲዘጋጁ ከጎኑ አብራውም ትታያለች። አብሮነታቸውን የሚያመላክቱ በርካታ ቪዲዮዎችም ተሰራጭተው ታይተዋል። ይህንንም የሚመለከቱ ሁሉ ከሚናገሩት የደስታ መልእክቶቻቸው ባሻገር ፍቅራቸውን ያዝልቀው ለወግ ለማዕረግ ብቁ እያሉ ሲመርቋቸው ኖረዋል። ወጣቷ በቲክቶክ በኩል እውቅናን ካተረፉት መስኪ መንጌ፣ ራቼ ተስፋዬና ሌሎችም ወጣቶች ጋር በተደጋጋሚ ትታይ ነበር። የተወዳጁ ድምፃዊ አንዱዓለም ጎሳ ባለቤት የሆነችውን ቀነኒ አዱኛን ህልፈተ ህይወት በሚመለከት በርካታ ማህበራዊ ሚዲያዎች ዜናውን እያሰራጩት ይገኛሉ። ከነዚህም መካከል ጋዜጠኛ ዳን አረጋ የተለቀቀው መልእክቱም አንዱ ነው። ነገሩ በጣም አሳዛኝ ስለመሆኑ ይገልጻል። አዳንም አስደንጋጭም ጭምር ነው ሲልም ይናገራል። የተለያዩ የዳንስና ውዝዋዜ ሥራዎችን ስራዎችን በመስራት እውቅናን ማትረፍ የቻለው ኤፍሬም መኮንን ኤፊ ማክ የሚናገረው የሚለው ቢጠፋው ሌላ ምንም ሳይል ነፍስሽን በገነት ያኖረው ሲል ገልጿል። የወጣቷን ዜና ህልፈት ከተናገሩት ሚዲያዎች መካከል ደግሞ ጉርሻ ገጽም ይገኝበታል። የኔ ልጅ መችኖርሽና ገና በጊዜ ተቀጭሽሳ እያሉ የሚያዝኑላት ሰዎችም ተስተውለዋል። ይህን ሁሉ ዜና የሰሙ ኢትዮጵያንም ነገሩ አስደንግጧቸዋል ከፍተኛ ሀዘን ላይ እንደሆኑም ከበርካታ አስተያየቶች ጋር ለማየት ችለናል። ታዲያ የዚህች የምታሳሳ ወጣት ሞት ምክንያቱ ምንድን ነው? እንዴትስ ሊከሰት ቻለ? ምን አጋጥማት የሚሉ ጥያቄዎች ብዙ ናቸው። ገና 24 ሰዓታት ብቻ ባስቆጠረው የቲክቶክ ቪዲዮ እንደተመለከትነው በባለቤቷ ሙዚቃ እየተዝናናችና እየጨፈረች በደስታ በፈገግታና በሳቅ ውስጥ ሆና የተመለከትነውን ቪዲዮ በቲክቶክ በኩል አጋርታ ነበረም። ከዚያም በፊትም ቢሆን በርካታ የቲክቶክ ቪዲዮዎችን በተከታታይ ስታጋራ ቆይታለች። አሁን ግን ሕይወቷ ማለፉ ተሰማ። ቀነኔ አዱኛ እንዲህ በድንገት ሕይወቷ ያለፈበት የሞቷ ምክንያት ምን እንደሆነ በግልጽ ባይታወቅም ፖሊስ ግን በማጣራት ላይ እንደሚገኝ ምርመራ መጀመሩንም ገልጿል። ባለቤቷ አንዱዓለም ጎሳ የዚችን ተወዳጅ ባለቤቱን ድንገተኛ ሞት ባየ ጊዜም እንዴት ሆነ ይሆን? በኦሮሚያ ባሌ ካስዋራ የተባለ ገጠር አካባቢ የተወለደው ቤተሰቦቹ ኑሯቸውን ባሰላ ከተማ ስላደረጉ በዚያችም ከተማ ለማደግ ችሏል። ተወዳጁ ድምፃዊ አንዱዓለም ጎሳ ወደ 13 ዓመታት በሚጠጋ የሙዚቃ ቆይታው በርካታ ስራዎችን ለአድናቂዎቹ አድርሷል። ባሰላ ከተማ የተለያዩ የሰርግና መሰል ማህበራዊ ተግዳሮቶች ውስጥ ነው የሙዚቃ እንቅስቃሴዎችን የጀመረው። ከዚያም በቲቪኢቲ ኮሌጅ ውስጥ ለተማሪዎችና ለኮሌጁ ማህበረሰብ በልዩ ልዩ ፕሮግራሞች ላይም ያቀርብ ነበር። ባሰላ ከተማ ይቀርቡ በነበሩ የሙዚቃዊ ተውኔቶች ላይም በድምፃዊነት ተሳትፎም ነበረም። ከዚያም ባለፈም በመላ ሀገሪቱ በሚዘጋጁ ባዛሮችና የሙዚቃ መድረኮች ሙዚቃን እየተጫወተ ራሱን እያበቃም እነዚህን ዓመታትን እንደኖረ ይናገራል። አንዱ አለም በመላ ኢትዮጵያን ዘንድ ተወዳጅ የሆነው ጃልጅሎ የተሰኘው የአቦሽ ዘለቀ ኦሮመኛ ሙዚቃ ከወጣ በኋላ በሰይፉ ሾው እንግዳ የነበረው ድምጻዊው በሰይፉ ስቱዲዮ ውስጥ በድጋሚ እንዲጫወተው ሲጋበዝ የአቡሽ ተቀባይ ሆኖ የመጣው አንዱዓለም ጎሳ ነበር። ያኔ ገና ልጅ ነበርም፣ ወደ ሙዚቃው ዓለም ለመቀላቀል እየተሸጋገረ የነበረ ወጣት ነበር። በኋላ ግን የራሱን ነጥላ ሙዚቃዎች ሰራም፣ በብዙሃን ዘንድ ተወደደ። ከኦሮሚያ ክልል አልፎ ከኦሮምኛ ተናጋሪዎችም ተሻግሮ በመላው ሀገሪቱ በበርካቶች ኢትዮጵያን ልብ ውስጥ መቀመጥም ቻለም። የሀጫሉ ወኔ እዚህ ልጅ ላይ ይታይበታል እያሉ ተተኪነቱን የሚመሰክሩ ብዙ ናቸው። የሐጫሉ ምትክነው ብዬ ከማምንባቸው ኦሮምኛ ድምፃያን መካከል አንዱ ነው የሚለው ፍራውል ሀበሻ ነው። በአንድ ወቅት እየተከናወነ በነበረው የኮካኮላ አይዶል ውስጥ ከአምስቱ ምርጥ ውስጥ ለመካተትም ችሎ ነበር። በዚያ ወቅትም ትኩረትን የሳበ ብዙ አድናቂዎችን ማፍራት የጀመረበትም ጊዜ ነበር። የሙዚቃ ባለሙያው ድምፃዊ ሰርፀ ፍሬ ስብሐትን ጨምሮ በርካታ የሙዚቃ ሰዎች ሐሳብ አስተያየታቸውን እየለገሱ ለዚህ ቁም ነገርም እንዲበቃም እንዳተጉትም ይነገራል። አንዷ ዓለም ከልቡ ድምፃዊ ነው የሚለው ፍራኦል ከኮካኮላ አይዶል ተነስቶ ዛሬ የደረሰበት ደረጃ እስኪደርስ ድረስ ብዙ ጣውረዶችን ማለፉን ይጠቁማል። ያሳለፋቸውን የህይወት መንገዶች ስሰማ በጣም ነው የተደነኩት። ጎበዝ ልጅ ነው። አንዱአለም ጎሳ እንኳን በኦሮምኛ ቋንቋ ተናጋሪዎች ይቅርና ኦሮምኛም በማይናገሩ ሰዎችም ዘንድ እጅግ ተወዳጅ ነው ሲልም አክሏል። በውድድሩ በኢትዮጵያ የሚታወቁ አንጋፋ ድምፃውያንን ስራዎቻቸውን ያቀርብ ነበር። የአሊ ቢራ ሙዚቃዎችን መድረኩ ላይ ሲሽሞነ መሆንባቸው አጃኢብ ያሰኝ ነበር። ደግሞ እንደገና ለስለስ ጎርደድ እያለም በቴዎድሮስ ታደሰ ሀገሬ ናፈቅሽ ሙዚቃም ሲመሰጥም ከልቡ ሲያዜምም ለጉድ ነበር። አንዱ ዓለም ጎሳ ከታችኛው ማህበረሰብ ክፍል ተነስቶ በልጅነቱ ጋሪ እየነዳ የጋሪ ስራዎችን እየሰራ አድጎ ለዚህ ታላቅ ቁም ነገር ስለ መብቃቱ ይነገርለታል። ይህ ተወዳጅ ድምጻዊ ታዲያ ዛሬ ላይ በሚስቱ ሞት ምክንያት እንዴት ያለ ስሜት ላይ ይሆን? ምን አይነት ስሜትስ ተሰምቶት ይሆን? ምን ክፉ ነገር አገኘህ በታሪክ አንተ ጋር ይሆን የሚሉ መልእክቶች እየተላኩለት ይገኛል። የቀነኒ ድንገተኛ ሞት ምክንያት ምን ይሆን እንደገናም አንዷለም ያለበት ሁኔታስ እንዴት ያለ ነው? የሚሉ ጥያቄዎችን ለመመለስ መረጃዎችን አጣርተን ወደ እናንተ ውድ ተመልካቾች እንደምናደርስ ልንነግራችሁ እንወዳለን። ስለምትከታተሉን ከኛ ጋር ስለምትሆኑ ደግሞ እጅግ እናመሰግናችኋለን። የተወደዳችሁና የተከበራችሁ ጎራ ስቱዲዮ ቤተሰቦቻችን ጎራ ስቱዲዮ ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ ሆኖ ልዩ ታሪኮችን በመዳሰስ ወደ እናንተ ውድ ተመልካቾች የሚያደርስ ሚዲያችን ነውና ሰብስክራይብ እንድታደርጉን በአክብሮት እንጠይቃለን። በዛሬው እለት በድንገት ሕልፈተ ሕይወቷ የተሰማው የተወዳጁ ድምፃዊ የአንዱ ዓለም ጎሳ ባለቤት የሆነችው ቀነኒ አዱኛን በሚመለከት የወጡ መረጃዎችን አሰባስበን በእንዲህ ያለ መንገድ ወደ እናንተ አደረስን። ለእህታችን ነፍስ ይማርልን እያልን ለባለቤቷ ለድምፃዊ ደግሞ መጽናናትን እንዲሰጥልን ለወዳጆቿ ለቤተሰቦቿና ለመላ ኢትዮጵያንም ጭምር መጽናናቱን እንዲያድልልን መልእክታችን ለማስተላለፍ እንወዳለን። በሚቀጥለው ጊዜ በሌሎች መረጃዎች ተመልሰን እስክንገናኝ መልካም ጊዜ ለእናንተ ይሁን።